ዜና የቅማንት ልማት ማህበር ቅልማ ከ35 ሚሊዮን ብር በላይ የፈጀውን የመማሪያ ህንፃ ገንብቶ አስመረቀም። ጸረ ቅማንቱ የአማራ ክልል ዛሬም ተጨልጦ በገባበት የቅማንት ጥላቻ እንደተዘፈቀ መሆኑን አሳየም። የመተማ ወረዳ መቃ ቀበሌ የቅማንቶች ከግንቦት ወር ጀምሮ የስልክ አገልግሎት እንደተቋረጠባቸው መሆኑን ገለጹ። በክልሉ ያለውን አንጸራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ማስቀመጡን የአማራ ጸጥታ ምክር ቤት ተናገረም። ሰላም ጤና ይስጥልን፣ ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ርዕሶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቅማንት ልማት ማህበር ቅልማ ከ3.5 ሚሊዮን ብር በላይ የፈጀውን የመማሪያ ህንፃ ገንብቶ አስመረቀም። ማህበሩ በጭልጋ ወረዳ ጮንጮቅ አንደኛና ሁለተኛ ደረጃ ትምህርት ቤት ያስገነባውን ባለ አራት ክፍል መማሪያ ህንፃ በወቅቱ አጠናቆ ለአገልግሎት ክፍት ማድረጉን ገልጿል። ባለ አራት ክፍል መማሪያ ህንፃውን ገንብቶ ለማጠናቀቅ ከሶስት ነጥብ አምስት ሚሊዮን ብር በላይ መፍጀቱን የገለጸው ቅልማም ወጪው የተሸፈነው በማህበሩና በህዝቡ የጋራ ተሳትፎ መሆኑን ተናግሯል። የቅማንት ልማት ማህበር ቅልማ ህንፃውን ገንብቶ በማስመረቅ ለትምህርት ቤቱ ሲያስረክብ የወረዳውን አስተዳዳሪና ትምህርት ጽፈት ቤት ኃላፊ ጨምሮም ሌሎች የሚመለከታቸው አካላት በምርቃት ፕሮግራሙ መገኘታቸውን ይፋ አድርጓል። ለቅማንት ልማት ማህበርና ለማህበረሰቡ ላቅ ያለ ምስጋና ያቀረቡት የጮንጮቅ ትምህርት ቤት ርዕሰ መምህር ወንድሙ ብርሃኑም የክፍል ግንባታውን ለማጠናቀቅ ከቅልማ ከ27 ሚሊዮን ብር በላይ ወጪ መደረጉን እንዲሁም ከማህበረሰቡ ከ810 ሺ ብር በላይ መሰብሰቡን ተናግረዋል። የጭልጋ ወረዳ ቅማንት ልማት ማህበር አስተባባሪ ቄስላ ከማርያም አዱኛን በመማሪያ ክፍል እጥረት የሚሰቃዩ ተማሪዎችን ችግር ለመቅረፍ ሁሉም አካላት የማህበሩ አባል በመሆንና መዋጮ በማውጣት ህዝቡ ተጠቃሚ እንዲሆን ጥሪ አስተላልፈዋል። በምረቃ ፕሮግራሙ ላይ የተገኙት የወረዳው አስተዳዳሪ አቶ አዛናው አደባ በበኩላቸው ማህበረሰቡን አሳታፊ የሆኑ ልማቶች ቀልጣፋና ወጪ ቆጣቢ መሆናቸውን ለማሳየት በቅልማና በማህበረሰቡ የተገነባው አራት የመማሪያ ክፍል ከበቂ በላይ ማረጋገጫ መሆኑን ጠቅሰው ለቅልማ ሁሉም የበኩሉን ድጋፍ እንዲያደርግ ጠይቀዋል። ከፖለቲካ ነፃና ገለልተኛ ሆኖ በጤና፣ በልማት፣ በትምህርትና በባህል ዘርፍ አገልግሎት እየሰጠ ያለው ብቸኛው የቅማንት ልማት ማህበር በላይ አርማጮ፣ በጭልጋ፣ በመተማና በሌሎችም አካባቢዎች ለሚያከናውናቸው የትምህርት ቤት፣ የጤና ተቋማት ግንባታና ሌሎች ማህበራዊ ግልጋሎቶች ማስፋፊያ መስከረምን ለቅልማ በሚል መሪ ቃል ድጋፍ እያሰባሰበ ይገኛል። ማህበሩ መስከረም ለቅልማ በሚል መሪ ቃል እያደረገው ባለው የገቢ ማሰባሰቢያ ፕሮግራም ብዙዎች የድርሻቸውን እየተወጡ ሲሆን፣ በቀሪዎቹ ሳምንታት የተሻለ አፈጻጸም እንደሚኖር ይጠበቃል። ጃንቋ ቅማንት ሚዲያ በበኩሉ ከየትኛውም ወገን ነጻና ገለልተኛ ሆኖ ተጨባጭ ህዝባዊ አገልግሎት እየሰጠ ለሚገኘው የቅማንት ልማት ማህበር የመንግስት አካላትን ጨምሮ በሀገር ውስጥና በውጭ ዓለም ያሉ ወገኖች ድጋፋቸውን እንዲሰጡ ሲል ያሳስባል። ጸረ ቅማንቱ የአማራ ክልል ዛሬም ተጨልጦ በገባበት የቅማንት ጥላቻ እንደተዘፈቀ መሆኑን አሳየም። በደብተሩ አጓጉል ትርክትና በየጊዜ ፖለቲካ ላይ ቃኑ በፈጠሩትን ቶፈን ቶወሬ ላይ ተመስርቶ በጸረ ቅማንትነት የተነሳው የአማራ ክልል መንግስትና ተቋማቱ ዛሬም በዛው በተዘፈቁበት የጥላቻ ባህር ውስጥ እንደተነከሩ መሆናቸውን አሳይተዋል። የአማራ ክልል የተባለው ብሔራ ኮስማኝና ማንነት ገዳይ የሆነውን ክልል የሚመሩት ባለስልጣናትና በስራቸው የሚያዟቸው ተቋሞቻቸው በሆነ አጋጣሚ ተሳስተው እንኳን የቅማንትን ስም ወይም የቅማንትን ተቋማት መጥራት እስካለመፈለግ በዘለቀ ጸረ ቅማንትነት ታውረዋል ሲሉ ቅማንቶች ለጃኖ ቅማንት ሚዲያ ተናግረዋል። የዚህ ጥላቻቸው መገለጫ የሆኑ ማስረጃዎች በርካታ ቢሆኑም በአሁኑ ሰዓት በሚዲያዎቻቸው የሚያሳዩትን ጥላቻ የሚያስነግን አልተገኘም የሚሉ ወገኖች የክልሉ ኮሚኒኬሽን ትላንት በዘገባው ያሳየውን የለየለት ጥላቻ ጠቅሰዋል። በትላንትና እለት የጭልጋ ወረዳ ኮሚኒኬሽን የጮንጮቅ አንደኛና ና መካከለኛ ትምህርት ቤት ያለበትን የመማሪያ ክፍል ችግር ለመፍታት የቅማንት ልማት ማህበር ቅልማ የአካባቢው ማህበረሰብ በማሳተፍ በ35 ሚሊዮን ብር ወጪ ባለ አራት ክፍል አንድ ህንፃ ሰርቶ ማስረከቡን ቢዘግብም የአማራ ኮሚኒኬሽን ቅልማን ሳይጠራጭር ዘገባ አቅርቧል። የክልል ኮሚኒኬሽን የቅልማን ስም ላለመጥራት በጭልጋ ወረዳ ጋውረዳይ ጮንጮቅ አንደኛና መካከለኛ ደረጃ ትምህርት ቤት ከ35 ሚሊዮን ብር በላይ በሆነው ወጪ አንድ ብሎክ ባለ አራት የመማሪያ ክፍል ተገነባ በሚል የቅማንት ልማት ማህበር ቅልማን ስም ላለመጥራት ሲጥር ተስተውሏል። ይህ የቅማንትንና የተቋማቱን ስም በሚዲያቸው ላለመጥራት የሚደረገው በውስጣቸው የተቀበረውን ጸረ ቅማንት ጥላቻ በሚገባ ያመላክታል የሚሉ አስተያየት ሰጪዎች ባለፈው ዓመት የቅማንት ልማት ማህበር ቅልማ ባሳየው አስደናቂ አፈጻጸም በሀገር ደረጃ የተዘጋጀውን የአቢሲኒያ አዋርድ ቢሸለምም የክልሉ መንግስት ሚዲያ የሆነ አሚኮ የአመልድነት በመዘገብ የቅማንትን ሳይዘግበው ዘግበው መቅረቱን ተናግረዋል። በተመሳሳይ ክልሉ ሚዲያዎች ከበርካታ ወራት በፊት በክልሉ መዲና ባህር ዳር ከተማ በተካሄደው የአገራዊ ምክክር ኮሚሽኑ የአጀንዳ ልየታ መድረክ ላይ የቅማንት ገልቦና ሃይማኖት መሪ በመድረኩ ላይ ቡራኬ እንዳይሰጡ ከመከልከል ባለፈ እንዳይዘገብ ማድረጋቸውም አይዘነጋም። በወቅቱ አሚኮ ዘገባ የሽፋን ምስል ተደርጎ በቀረበው የሃይማኖት አባቶች ፎቶ ላይ የቅማንት ገልቦና አባትን ፎቶ ቆርጠው በማቅረባቸው ከፍተኛ ትችትና ነቀፌታ ሲገጥማቸው አስተካክለው መለጠፋቸውን ጃኖ ቅማንት ሚዲያ መዘገቡ ይታወሳል። የክልሉ መንግስትና ደብተራዎች በተለያዩ ጊዜያት በተጫኑት ጸረ ቅማንት የሆነ ጥላቻ ከ2008 ዓ ም እስከ ዛሬ ድረስ የለየለት ዘር ተኮር ጥቃት እየፈጸሙ መዝለቃቸው አልበቃ ብሏቸው በሚዲያዎቻቸውም የለየለት አሳፋሪ ማግለል እየፈጸሙ መሆናቸው በርካታ ቅማንቶችን አሳዝኗል። መላው ቅማንት ሕዝብ ለከት ያጣ የክልሉን ጥላቻ በአግባቡ በመረዳት አንድነቱን አጠናክሮ ትግሉን በማስቀጠል ነጻነቱን ካላወጀ በስተቀር ለጥላቻ ፈልፋዩ የክልሉ መንግስት ሰለባ መሆኑ አይቀርም ተብሏል። የመተማ ወረዳ መቃ ቀበሌ ቅማንቶች ከግንቦት ወር ጀምሮ የስልክ አገልግሎት እንደተቋረጠባቸው ገለጹም። በምዕራብ ጎንደር ዞን መተማ ወረዳ መቃ ቀበሌ ኗሪ የሆኑት ቅማንቶች ከባለፈው ግንቦት ወር 2017 ዓ.ም ምህረት ጀምሮ የስልክና ኢንተርኔት አገልግሎት እንደተቋረጠባቸው ለጃኖ ቅማንት ሚዲያ ተናግረዋል። ጉዳዩን በተመለከተ በቀጠናው ያለውን የኢትዮ ቴሌኮም አገልግሎት ማዕከል በተደጋጋሚ ሲጠይቁ የከረሙ መሆናቸውን የገለጹልን የቀበሌው ኗሪዎች የተለያዩ ሰበባ ሰበቦችን እያበዙ ሆን ብለው ከስልክ ኔትወርክ ውጭ አድርገውናል ብለዋል ከቅርብ ጊዜ ወዲህ ደግሞ ለጥያቄዎቻችን ሙያዊ የሆኑ ማብራሪያዎችንና መልሶችን ከመስጠት ይልቅ ፖለቲካዊ መልሶችን መስጠት ጀምረዋል ያሉን የመረጃ ምንጮቻችን ከአምሳ በላይ ሰው በአንድ ጉድጓድ ቀብረን እያለ እንዴት የስልክ አገልግሎት ይስተካከል ብላችሁ ትጠይቃላችሁ? የሚል የለየለት የበቀልና ቂም መልስ እየሰጡ ነው ሲሉ ገልጸዋል። የስልክና መብራት ኃይል አገልግሎት የሚሰጡ የፌዴራል ተቋማት በዞኑ በቅማንት ህዝብ ላይ በሚደረገው ዘር ተኮር ጥቃት ቀጥተኛ ተሳታፊዎች ናቸው የሚሉ የቅማንት መብት ተሟጋቾች ከባለፈው ግንቦት አንድ ቀን 2017 ዓ ም ጀምሮ ቅማንት ላይ የተካሄዱትን ተከታታይ ጥቃቶች የስልክ ኔትወርክ በመዝጋት ኢትዮ ቴሌኮም የጥቃት አጋርነቱን አሳይቷል ብለዋል። የኔትወርክ መዘጋትና መቆራረጥ ችግሩ በመቃቀበል ላይ ጎልቶ ቢታየም በርካታ የመተማ ወረዳ ቅማንቶች ለተደጋጋሚ የስልክ ኔትወርክና መብራት መቋረጥ እንደተዳረጉ የመረጃ ምንጮቻችን ገልጸዋል። በጭልጋ ወረዳም የኢትዮጵያ ኤሌክትሪክ ሰሜን ምዕራብ ሬጅን ሆን ብሎ ያለ ምክንያት ያይከልንና አካባቢውን ማህበረሰብ ከአንድ ወር በላይ የኤሌክትሪክ አገልግሎት እንዳያገኝ አድርጎት እንደቆየ መዘገባችን አይዘነጋም። የመቃቀበሌ ነዋሪዎች እኛ እየጠየቀን ያለ ነው ግብር ስለምንከፍልበትና የዜግነት መብታችን ስለሆነው ማህበራዊ አገልግሎት እንጂም ኢትዮ ቴሌኮም ፖለቲካዊ መብታችን እንዲያስከብር ስላልሆነ ድርጅቱ ለጥያቄያችን ተገቢውን አፋጣኝ መልስ እንዲሰጥ ሲሉ ጠይቀዋል። የስልክ አገልግሎት ለሚጠይቅ ህዝብ ፖለቲካዊ መልስ የሚሰጥ የኢትዮ ቴሌኮም ኃላፊ አገልግሎቱን የማናቀርብላችሁ ሆን ብለን ለመበቀል የሚል መልእክት እያስተላለፈ በመሆኑም ጉዳዩ የሚመለከተው የተቋሙ የበላይ ኃላፊ የእርምት እርምጃ እንዲወስድ ሲሉ የመቃቀበሌ ቅማንቶች ጠይቀዋል። በሀገሪቱ ውስጥ በተፈጠረው ፖለቲካዊ ቀውስ ምክንያት ማህበራዊ ግልጋሎት ሰጪ ተቋማት የሚመሩበትን መርህ በመሪዎቻቸው ግለሰባዊ የፖለቲካ አሰላለፍ ተነጥቀው የፖለቲካ ዓላማ ማሳኪያ መሆናቸው በጣም አሳዛኝ መሆኑን የሚገልጹ የቅማንት መብት ተሟጋቾች መፍትሄው ህብረተሰቡ ትግሉን አጠናክሮ ጥያቄውን በማስመለስ ራሱን በራሱ ማስተዳደር መቻል ብቻ ነው ብለዋል። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር አቅጣጫ ማስቀመጡን የአማራ ጸጥታ ምክር ቤት ተናገረም። ጸጥታ ምክር ቤቱ በክልሉ አንጻራዊ ሰላም እንዳለና አንጻራዊ ሰላሙን ወደ ተሟላ ሰላም ለማሸጋገር አቅጣጫ ማስቀመጡን እየገለጸ ባለበት ወቅት በአብዛኛው የክልሉ አካባቢዎች ውጊያዎች ተባብሰው ቀጥለዋል። ክልል ወደ ለየለ ስርዓት አልበኝነት ከገባ ሶስተኛ ዓመቱን የጀመረ ሲሆን ክልሉን የሚመራው የአማራ ብልጽግናም በክልሉ አንጻራዊ ሰላም መኖሩንና አንጻራዊ ሰላሙን ወደ ተሟላ ሰላም ለማሸጋገር እየሰራ መሆኑን ሲገልጽ ቢያንስ ያሁኑ ለአስረኛ ጊዜ ሊሆን እንደሚችል ይገመታል። መንግስት በዛሬው ዕለት ብቻ በሰሜን ጎጃም ይልማና ደንሳ ወረዳ በጽንፈኛው ቡድን ላይ እርምጃ ወስጃለሁ ያለውን ጨምሮም በደቡብ ጎንደር እና በሰሜን ወሎ አንዳንድ አካባቢዎች ፋኖ በተባለው ጽንፈኛ ኃይልና በመንግስት መካከል ውጊያዎች እንዳሉ ታውቋል። የክልሉ ጸጥታ ካለፉት ጊዜያት በእጅጉ የተሻሻለ፣ ህዝቡም የሰላሙ ባለቤትና ተጠቃሚ እየሆነ መምጣቱን ገምግመናል ያለው የአማራ ጸጥታ ምክር ቤት በየቦታው ስለሚታገቱ ሹፌሮች፣ በእሳት ስለሚጋዩና ወደ ገደል ስለሚወረወሩ ተሽከርካሪዎች፣ በአማጽያሉ ስለሚወድሙ የመንግስት ተቋማት፣ በግፍ ስለሚገደሉ የቀይ መስቀል ማህበር ሰራተኞችና በግፍ ስለሚጨፈጨፉ ንጹሐን ቅማንቶች አንድም ቃል አልተነፈሰም። በአንጻሩ የአማራ ነጻ አውጪ ነን በሚል ከክልሉ አልፎ ወደ አጎራባች ክልሎች ዘልቆ በመግባት ዝርፊያ እገታና ግድያ ስለሚፈጽመው ኃይል በጫካ የነበሩ ታጣቂዎች መንግስት ያቀረበውን የሰላም ሰላም አማራጭ እየተቀበሉና ሥልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆኑንና ህዝባቸውን ለመካስ ቆርጠው ተነስተዋል ሲል በኩራት ተናግሯል። የጸጥታ ምክር ቤቱ አክሎም ጫካ ገብቶ ሲዘርፍ ሲያግትና ሲገድል የነበረውን ኃይል በህግ እንዲጠየቅና አስተማሪ እርምጃ እንዲወሰድበት ከማድረግ ይልቅ መልሶ ለማቋቋምና የሥራ እድል ለመፍጠር አቅጣጫ ማስቀመጡንና በጀት መመደቡን ገልጿል። በሌላ በኩል በክልሉ አንጻራዊ ሰላም መስፈኑ በክልሉ ጽንፈኛ ባለስልጣናት ተደጋግሞ ቢገለጽም ከዚህ በተቃርኖ አሁንም የክልሉ በርካታ አካባቢዎች በታጠቁ ኃይሎች እጅ ውስጥ እንደሚገኝ ይታወቃል። በመላ ሀገሪቱ የዚህ ዓመት የትምህርት ዘመን እየተጀመረ ሲሆን በአንጻሩ አንጻራዊ ሰላም አለበት በሚል በአማራ ብልጽግና ባለሥልጣናት የሚነገርለት የአማራ ክልል ከወረዳና ከዞን ከተሞች ራቅ ብለው በሚገኙ በርካታ ትምህርት ቤቶች የተማሪዎች ምዝገባ እንኳን እስካሁን አልተጀመረም። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር እየሰራ መሆኑን የገለጸው የክልሉ መንግስት ዛሬ በተለያዩ የክልሉ ከተሞች ለአባይ ግድብ የተደረገው ሰላማዊ የድጋፍ ሰልፍ በሰላም ተጠናቋል የሚል ዜና ሲያሰራጭ ውሏል። ወደ አድማጮቻችን ለዛሬው የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ።